ሊማሩ ሄዱ። ሴቶች አግተው ጫካ ውስጥ አመት ከምናምን ይቺ ናት ቆጥራ ያወጣችው ሌሎቹ ሞተዋል። ኢቢኤስ የምትባል እናታችሁ ድንጋይ ትብላ ያወረዳችሁ ድንጋይቱም ላይ ስቃሏት። እናታችሁ አበርድሚ ትብላ ሙሉን የሰቀላችሁትን ለምን አባታችሁ እንዳወረዳችሁት ስቃ አንተ ግብ የግብ ስብስቦች እናታችሁ ድንጋይ ትብላ። በህይወት ካለሽ አንቺ ደግሞ ሚዲያ ላይ ስልክ ቁጥሬን ይዘሽ የፈለግሽው ሚዲያ ላይ ነይ፣ እኛ የፈለግሽውን ነገር እናረግልሻለን። ሚዲያ ላይ ነይ። እናታችሁ ድንጋይ ታስበላ። ለምን አወረዳችሁት? ለምን አወረዳችሁ? እውነት ካላችሁ የኢትዮጵያ ህዝብ፣ የነዚህን ጮኸን ጮኸን ጮኸን ስናጣ ዝም አልን። የተረፈች አንድ ሴት ካለች ለምን አወረዳችሁት? ከዩቱብ ላይ ሙሉ ሚኒስትሪ ለመስማት ስንፈልግ አውርደውታል፣ አውርደውታል። እናታችሁ ድንጋይ ታስበላችሁ። ሁለት ህይወት የለም ምድር ላይ አንድ ህይወት ነው። እንዲወጥ ነው የእናንተ ግማታም ደባቂ እናንተ ግማታም የመንግስት አሾክ ሻቂዎች፣ ይሄ ጫጋ ውስጥ የሚያፍኑትን ሴት እንዳይወጡ የምታደርጉ ግሞች የግምዘሮች ቅማላሞች፣ እናታችሁ ድንጋይ ታስበላችሁ። ለየትኛው እድሜ ነው የምትኖሩት? ነገ ድፍንት ብለለትች ለምትቀር አለም ለምንድነው እውነት የሚደበቀው? ለምን እነዚህ እነዚህን የሚገሉ ሰዎች እዚህ ሚዲያ ላይ ወጣችሁ የቀነኒ ፎቶ ዘቅዝቃችሁ ስትሳደቡ ነበራችሁ። የኦሮሞ ልጆች ይሄ እናንተ ስራ ነው። ይሄ እናንተ ስራ ነው። እናታችሁ ድንጋይ ታስበላችሁ። እናንተ ጨካኝ ግማታሞች፣ ጥንቦች፣ የበሰበሳችሁ ግሞች፣ የገዛታችሁ ሞታ ፎቶዋን ዘቅዝቃችሁ ሶሻል ሚዲያ ላይ ቤተሰቦቹ እያዩ ዘቅዝቃችሁ ለዘፋኝ ለዛ ሀጠራው ሰካራም ግማታም ለሱ አዝናችሁ ፎቶዋን ዘቅዝቃችሁ የቀነን እየሞተችዋን ሰው ቤተሰቦቹ አያዩ ፎቶዋን ዘቅዝቃችሁ እዚህ ሶሻል ሚዲያ ላይ ስትሰድቧት እንደነበር ስንሰማ ታምም ያለው ሲገርመኝ፣ ደግሞ አሁን ስነሳ ጭራሽ ይሄንን ሙሉን እንዳና ያንስተውታል። ሀጠራው እናታችሁ ድንጋይ ትበላለች እናንተ ግማታሞች ማለት ነው እከካም እዚህ ምድር ላይ ስትኖሩ ሁለት አይነት ኦሮሞ አለ። ለቀነኒሳ የሚጭ ኦሮሞ አለ፣ ፍትህ ፈላጊ፣ ገዳይ ደጋፊዎች። የቀነኒሳ ፎቶ ዘቅዝቀው የሚሳደቡ እዚህ ሚዲያ ላይ የነበሩ ኦሮሞዎች እነዚህን ሬፕ ሲያደረግና ሲገል ሲያሳድድ የነበሩ ናቸው። እነዚህ አማራ በመሆናቸው ታግተው አመት ከስድስት ወር ጫካ ውስጥ የሚሰማቸው ጫካ ውስጥ ነፍሱ ጭ ብላ የተረፈች አንድ ሴት ወጣለች። ሌሎቹ የት ሄዱ?

ትጣራለች ደ- የእነዚህ የምጽዋን ህይወት ትጣራለች፣ ትወጣለች። የእነዚህ ህጻናትም የሴቶች ሴቶች ሁሌ እንደጨቆናችሁ፣ ሴቶች በየሞታው እየሞትን አንኖርም። እናታችሁ ድንጋይ ትብላ። ሴት እየገደላችሁ፣ ሴት እያፈናችሁ፣ እየገደላችሁ፣ እንደገና ሚስታችሁን ቀጥቅጣችሁ፣ ደብድባችሁ የምትገሉ ሸካራም አጠራው አሬ ሁላ እናታችሁ ድንጋይ ትብላ። እኔ ህይወቴ ለምን አታልፍም? የዚህ እውነታ ይወጣታል። እናታችሁ ድንገት አስፈላችሁ። አጠራው ግማታም፣ የቀነኒሳን ፎቶ ዘቅዝቀት ስትሳደብ የነበርክ ግማታም፣ የገማችሁ ጥንባንሶች፣ አሁን ደግሞ እንድችን ህፃን

ልብሳችን ካወለቁ በኋላ ሰልፋ ሲያዙ እኔ አጋጣሚ ከአነስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እንስ ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ ምድር መበላ ነው የሚፈሰው። እሷ ደግሞ አንድ አካል ስለጎደላት ምንድና አማራጭ የለበሱትን ልብስ አውልቄ እሷን ጉሮቿን አስሬ ነውቅፋ እየወጡት ሁሌ መሪ ጀመሩ እንዳላ ዝላት አልችላትም ለአብረን ነው ከምና ሄደው አንድ ነው ቆትቻ ያለ ደም ስጥልኝ፣ ሁለት ሁለት ተባለ። ስንኩል ማን ይቀበለናል? አልኳት። ምክንያቱም ምንም ቢሆን እንደዚህ ደም እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ፣ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት ስትለኝ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ አሪስንደነ መነው ምንድነው? ማደገስ የምችለው ምን አይነት መልኩ ነው ህይወቴን መጠገን የምችለው? አይዞሽ የምለኝስ ማንኛው ሰው ነው? በቃ እንደው እንደዚህ የመጨረሻ ላይ ጎዳና ጎዳና ነው ወድቄ ለዚህን መጨረሻ እንዳናየው አውርደውታል። ኢቢኤስ የምትባል ግማታ ሞች ከእነሱ ላይ ሰብስክራይባችሁን አውጥታችሁ እያንዳንድ ኢትዮጵያ እንድታምጽ ይህን ቪዲዮ ሙሉን ካላውጡ ኢቢኤስ የምታይ ግማታ ሞች አለዋል። አሁን ለእነዚህ ድምፅ ለመሆን መጀመሪያ ሰው ሰው መሆን ያስፈልጋል። ሰው ያለው ምቃወማለው እንደ አንዱ አለም አውሬ የኦሮሞ ተወላጅና እንደ ጫላ አይነት ደግሞ ሀቅ ፈላጊ አለ። ኦሮሞ በሁለት ይከፈላል። በዚህ በዚች ልጅ ስናያቸው ኦሮሞ ለሁለት ይከፈላል። ሀጠራ ኦሮሞ አለ፣ ጉድ ኦሮሞ አለ። ሴት ልጅ አስራ አንድ ጊዜ የቀጠቀጠ ኦሮሞ ያኛው ኦሮሞና ለቀናኒስታ ጫካ ውስጥ ካለ ከማታቀው ከማታቀው ኦነግ ሸኔ አርግዛ ኦነግ ሸኔ ነው። ሸሌ ከሚባሉ አርግዛ ያስረግዛትን አታውቅ እንዴ ብላ እንዳመለጠች ስቶሪውን እንዴት እንስማ? አውረዱት አውረዱት። እኔ ሰው ስለሆንኩ እኔ ለማተቤ ብዬ ክርስቲያን ስለሆንኩ ለማተቤ ብዬ አላቃቸው። ማን እንደሆኑ አላቃቸው። ቀነኒሳ አላቃት። አለ ስትሞት ነው ያወቅኩት። ይሄ ማነው የሚባል ግማታም አበበ ጫላ ጨበጠ ሲባል አበበ ሽጉጥ ጨበጠ። ማነው ነው ስሙ? ሽጉጥ አስጨብጠውት ናይት ክለብ ላይ ሽጉጥ እየተኮሰ እየገደለ ምን እያለ ለሱ ለዘፋኙ ኦሮሞ ማሕፀን ዘፋኝ ሌላ አይዘፍንም አብቅቷል የተባለ ይመስል ዘፋኙ ዘፋኙን ሊገሉብን ነው ዘፋኙ ከዚህ በፊት አመት ታስሮ ወጣ ምን አድርጎ ነው የወጣው ይሄ ሀጠራው ሰካራም ገጠር ጠላ ሲጠጣ የነበረ ውስኪ ሰንጣሎ ቀረበለት ውስኪ እየተጋተረ ሰካራም የገዛ ጓደኞቹ መጥተው አጋፈጡት እኮ አናቀውም ሰካራም ሀጠራው ለሰካራም ቆማቹ የምትከራከሩ ማየት እራሱ ያሳፍራል ምን አባታችሁ ልትሉ ነው? የሆኒ ማኛ ኦኬ ኦሮሞን ይጠላል። ሮማንስ ሮማንስ ኦሮሞ ትጠላለች። ሲምቦን ይሆኝ ፍቅር እንዲገባችሁ። ኦሮሞን የሚጠላ የለም። አንድ ነን። ፍቅር ፍቅር ብዬ ይሰማችኋል። ፍቅር ነው፣ አንድ ነው። የእኛን ጉዳይ ለእኛ ተውት። ይህ የእኛ ጉዳይ ለእኛ ነው።

አፈር ድሜ የበላችሁ አፈር እስከምትበሉት ድረስ አፈር ብሉ፣ አፈር ብሉ። መዳን ያለ ምስክሬ ነው። እኔ ለሀቅ ለምን ድፍት አይደለም ለሀቅ ቆሜ ይሞታለሁ። ኢሜስ የምትባል ደንቆሮ ይሄንን ሙሉውን መልሰ ስቀለው። ሶሻል ሚዲያ ላይ ቮይኮት እናደርጋለን። ሚቱ ሙሉን ስቀለው፣ ሙሉን እንድሰቅለው። የዚች ልጅ እንዴት ከጫካ ወጣች? እንዴት አመለጠቻቸው? የቀሩት የት ሄዱ? ስንት ናቸው? አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ ሁለት አስራ ሶስት አስራ አራት ይቀጥላል። ከላይም አሉ መሰለኝ። እነዚህ ሁሉ የት ሄዱ? የዩኒቨርሲቲ ተማሪዎች የት ሄዱ? አዎ የአማራ ልጆች። ጆከር ትግሬ ነው፣ ከድሮ ኦሮሞ ነው፣ አባፋኖ ነው፣ ትግሬ ነው እያላችሁ እናንተ ተደባደቡ፣ ችግር የለም። እናንተ ችግራችሁ የሰው ማንነት ማጣራት ላይ ነው። ተደባደቡ፣ እርስ በርስ ፎቶ ተወጣጡ። ጆከርን እገለዋለሁ ብሎ አንዱ ቪዲዮ ይሰራል፣ የጆከርን ቤተሰብ አፍኛለሁ። እናንተ ሚዲያውን እንደሱ እያደረጋችሁ ያዙላቸው፣ ከዛ ችግር የለም። አዎ፣ ጀግናዎች እናንተ እርስ በርስ ተጣሉ። እናንተ እርስ በርስ ማነው ይናጀንዳ የሚሰጣችሁ? እየወዳቦርጫም ኢዮዳን ቦርጫም ቤት እየገባችሁ አማራ ቆማጣ ነው ብሎ የሚሳደብ ቤት እየተሰባሰባችሁ እየሄዳችሁ ስትታረቁ ተናዶ ኦሮሞ የሚጠላችሁን ሰዎች እያስገቡ አሁን ማንን ያሰድባል አማራ? መች ነው እናንተ የምትማሩት? እኔ እኮ በዚህ አንጀት ራቀብላችሁ እኮነ። ትግላ ልታገል እየወጣሁት እግዚአብሔርን፣ እናንተ ምን አይነ ጉድናችሁ? መች ነው የምትሰለጥኑት? መች ነው ሚዲያው የሚገባችሁ እናንተ እርስ በርስ ሚዲያ ላይ አንተ እንትን ለምንድን ነው እንደዚህ ቢዚ ያደርጓችሁ? አታውቁም። ይህን እንኳን አትማንኑ። ምን ላድርጋችሁ እኔ? ከእናንተ ባልተዋለርኩ ባላየኋችሁ ቢቀርብኝ። ሚዲያ መጠቀም በእናንተ የተነሳ ባቆም ደስተኛ ነኝ። መች ነው የምትሰለጥኑት ለእናንተ? እናንተ የአጼዎቹ የሰለጠኑ አለምን ስልጣኔ ያሳዩ ቤተሰብ ወልደዋችሁ ሚዲያን መጠቀም የማችሉ እርስ በርሳችሁ እየተጣላችሁ ጆከር ቢሆን ለአማራ ከታገለ ምን አባ ገባሃል እኮ ነው የሚል የጆከር ማንነት ጆከር አንድ ቀን ከፍሎ አማራ ነው ያቅ ለአማራ መታገል ነው እንጂ ሌላ አላየንበትም ምን አባታችሁን አጀንዳ ያገኛችሁትን እያግበሰብሳችሁ የምትጣሉት ምንድነው የምትጣሉት አሁን ደግሞ ሞጣ ጋ ሄዳችሁ ተነካካችሁ የብሪጅስቶን ፎቶ አውጥታችሁ ሞጣ እንዲህ ነው ሞጣ እንዲህ ይሄ ነው ይሄ ነው የእናንተ ትግል አንጀታችሁ ቅጥል ድብን ይበል። እኔ ኮ ባላችሁ ዝም ብልስ ዝም ብልስ ያልቸገራችሁ ከማጋ ትጣላላችሁ። ሀቢባ ጋ ማን ያነካካችሁ? ከሀቢባ ጋ ጸብ ማን ነው? ከሀቢባ ጋ ያገናኛችሁ ጸብ ማን ነው? እዮዳ አጀንዳ የሚሰጣችሁ ዮሪ ማኛ ጣላ ሲያቅተው ለከፍ ለከፋ ጠብቆ አጀንዳ ይሰጥሻል። ሄዳችሁ ምንም ካላረጋችሁ ሰው ጋር ትጣላላችሁ። እኔ እኮ አያገባኝም ብዬ እኔ እኮ አያገባኝም በቃ። ትግሉ ለምን እንደዚህ ለማይረባ ትግል ከምታገል ለምን ብዬ ብዬ መንግስት ይቅርታ ጠይቄ ተቀላቀልኩ። ፖለቲካ የማያውቁ ምስኪን ጨቅላ ምንም የማያውቁ ዩኒቨርሲቲ ሄደው ወጥተው የቀሩት እንኳን ለእነሱ ድምፅ መሆን ነው እንጂ ማንነታቸው እኮ አይደለም።